እኔ የመጣሁት በጣም ትንሽዬ ከምትባል ከተማ እዛ ወሰርቢ ትንሽዬ ከእንጦጦ በታች ከሆነች ከተማ ውስጥ ነው የመጣሁት። እና በፊት አገልጋይ ነበርኩኝ። እና የሆነልኝ በቴሌቪዥን ነው። የእግዚአብሔር ሰው በጣም ነው የምወድግ፣ ምንም ባልመሰክርም ማርያም እና ኢየሱስን አይቻለው። እግዚአብሔር ይመስገን። ሀሌሉያ። ኢየሱስ ጌታ ማርያም ማለት እሷ የማርታ እህት መልካምን እንዲ የመረጠች ለዘን አለም የማይወሰድባት ነች እሷ እሱ ኢየሱስ ኢየሱስ አሌሉያ ለእኔ መጣልኝ ኢየሱስ ለእኔ አስራ ሁለት አመት አገልጋይ ነበርኩኝ እና እድሜ አርባ ነው አርባ አመት ነው እድሜ እና ከልጅነት ጀምሮ ነው እኔ ጌታን ያገለገልኩትና በጣም በብዙ በኳይር በብዙ አገልግያለውና አስራ ሁለት ዓመት ግን ጌታ ቤት የለውም። የሌለውበት ምክንያት መልቀቂያ አልሰጥም ብለውኝ ተውት በቃ ብዬ ከጌታ ጋር ብቻ ሆኜ አስራ ሁለት ዓመት ትንሽዬ ከተማ ውስጥ ቁጭ ብዬ ስኖር ከዛ በቴሌቪዥን እያየሁ እግዚአብሔር ሰው እንዲህ አለኝ በጣም ድንገተኛ ነገር ላንቺ ይሆናል አለኝ። እንዲህ እያየኝ ነው እኔን፣ ሁሌ ጊዜ በቴሌቪዥን የሚያገለግለኝ በጣም የሚገርመኝ፣ እኔን ብቻ እንደዚህ እያየ ያገለግለኛል። እና ድንገተኛ ነገር ያላሰብሽው ነገር ይሆናል አለኝ። በጣም የሚገርማችሁ በሕይወት ዘመኔ እኔ ሰው ብር ሰጥቶኝ አያውቅም። ዶላር አየሁኝ፣ በጣም ይገርመኝ። በጣም የሚገርምና የሚደንቅ ነው። እህቴ አሜሪካ ነበረች እና በጣም ቆይታለች። ከሄደች ወደ አስር አመት ይሆናታል። እና የቱን ምንቱን ምንም እኔ ማውቀው ነገር የለም። ከዛ ከአስር አመት በኋላ መጣች መጣች እና ዶላር የለበስኩት ልብስ ከሷ ነው። ዶላር፣ ምን ሽቶ፣ ምናምን ያልመጣ ነገር የለም። እና እኔ ብኖርበት ግቢ ውስጥ በጣም ጌታን አያውቁም እና ጣዖት ነው የሚያመልኩት ከዛ በጣም በቃ አከበሩኝ። ወይኔ ፍርየ ፍርዬ በቃ ምናምን ለእኛም ትተርፊያለሽ ምናምን አሉኝ። እኔ ለራሴ ተገርሜያለሁ፣ እንኳን ለእናንተ ልታርፊ ብዬሽ በጣም ነው የገረመኝ። አይ ኢየሱስ እና በጣም የእግዚአብሔር ሰው በጣም እግዚአብሔር አምላክ ይባርክ። አሜን። በጣም በጣም ለእኔ በጣም ለእኔ ብቻ ነው ሁሌ በቴሌቪዥን ውስጥ የምታገለግለው ሁሌ ለእኔ ብቻ። እና አንድ ነገር ደግሞ ከተናገርከኝ ውስጥ ያልሆነ እንዲህ አልከኝ ገናም ገናም ልጆችሽ ሁሉ በዶላር በአሜሪካ ዶላር ይማራሉ ብለህ እንደዚህ እንደዚህ እያልከኝ የተናገርከኝ በቴሌቪዥን በቴሌቪዥን፣ እውነት ላንቺ ነው ግን በጣም የሚገርመው ነገር ልጆች የሉኝም። አስራ ሁለት አመት ስጠኝ ነው አሁን ልጅ

አይ ፊልት ከልቤ ነው የምላችሁ። ማቶሳ ካባባቴ ኬስ ሲማቶሴ ኤቬኒያ ናኮስ ቺላ ባባንታ በሰው እጅ የማይሰራ ነገር ትጨብጣለን። በሰው እጅ የማይሰራ ነገር እጃችሁ ይገባል። ውጭ በሉ። ቅዱስ ስንት ዓመት የወለደ እዚህ ቤት ትልቁ ስለዚህ ትንሽ ነው። 18 ዓመት ያለው ነይ ሲወልድ አይተናል። ነይ ፊልም አረጋ በይ። የሱስም ልጅ ሰጥቼሽ አቅፈሽ ይዘሽ። የመጣሁት ከደሴ ነው። ስሜ መሰረት ይባላል። እግዚአብሔር ያደረገልኝ ነገር እኔ ድሮ ኦርቶዶክስ ነበርኩኝና የጴንጤ ቲቪ እፈልጋለሁ ለማወቅ እንዲሁ ስፈልግ ስፈልግ የእግዚአብሔር ሰውን ድንገት አገኘውና፣ አያለሁ በጣም ቃል ያወጣል። አሚን ላለሁ ምናምን ዝም ብዬ እንዲሁ አሚን ላለሁ ስራዬ እንትቼ ምንም ሳይገባኝ ማለት ነው። ከዛ ከሱስ የሆነች ልጅ ከሱስ ምኗ እንደ ወጣ እኔ እንጃ ከውጭ መታ በሱስ ምክንያት እየታነቁ የሚሞቱ ዘመዶ ያሏችሁ ምናምን ሲል እጄ ነው አወጣሁ። ባለቤቴ ጫት ይቅም ነበር። እንደ እጅሽ ነው አወጣሽ? በቴሌቪዥን አዎ፣ በቴሌቪዥን ነው። ከዛ ማታ ሳየው ልክ በቃ አራዳነት ደሴ ጫት መቃም ነው እና ቅሟል። እንደ ይሄ ነገር ለእኔ አይሆንም ሳሙ ሆኖ ነው ብዬ አሁንም፣ ግን አሚን ላለው ተስፋ አልቆርጥም። ከደሴ እዚህ መጣ። መጥቶ እንደዚህ ሲያደርገኝ ነፃ ወጣሁ አለ። ከዛ ጌታን ተቀብዬ መጣሁ አለ። እንዳላይ ሲጀመር የእግዚአብሔርን ሰው ሲያይ አታሳይኝ ብሎ ዚብ ያዘጋኝ ነበር። ይሄን ሰው ምንድን ለምንሽ ነው የምከፍተው አለ፣ ይል ነበር አለ። ለምንድን ነው ግን ይለኛል። ጫት ሲቅም ሻይ ቡና አድርጌ አባብ እየከፍታለሁ፣ ስነሳ ዘግቶ ይጠብቀኛል። እኔ ሙሉ ቀና ያለሁኝ ሳይ ሳይ፣ በቃ በረከት ይሰራል፣ እንድ ስራ ይሰራል። በረከት የሚባል የለንም ይሰራል። እኔ አካውንቴን እያወጣሁ ነው ግን የምንኖረው ማለት ይቻላል የእኔም አካውንት አበቃ መጨረሻው ላይ ደረስን። ስንደርስ ጌታን ተቀበለ እንዴ እንዴት ቤንጤ ትሆናለህ ብዬሽ እኔ ደግሞ በጣም እንትን አልኩኝ። ሳይገባኝ ነው አሚን የምለው። ከዛ ቀን ላይ ቁጭ ብዬ በቃ በስመ አብ በወልድ በመንፈስ ቅዱስ፣ በጣም አክራሪ ኦርቶዶክስ ነኝ እንዴ በአንዱ አምላክ ማለት አይደል ሌላው ምንድን ነው የሚል ነገር በጆሮ ይመጣልኝ። ከዛ በቃ እኔ መቀበል አለብኝ እኔ ላስቀብልሽ አለኝ። ማታ ተቀበልኩኝ እና እሱ ራሱ አስቀበለሽ? እሱ አለኝና በቃ በቃኔ ከሞትኩ ተቀብያለሁ ብየው ብዬው እሱ ዛ ደህንነት የሚማርበት ነበረ። ተቀበልን። ከዛ በፊት ግን ምን ብሎ አስቀበለሽ? ማለት ሁኛ አለሁኔ በቲቪ አልኩት። ስቀብልሽ ሲለኝ የመናናቅ ነገር አለ ሁኛ አለሁኔ። ግን ከሞትኩኝ ወደዛ እንዳትወስደኝ አልኩት። አንድ ብቻ እንደሆነ አሀዱ የሚለው አንድ ማለት ነው፣ ይሄን አውቃለሁ። በቃኔ ሁኛ አለሁ አልኩኝና ከዛ በፊት ግን በረከታችሁን የሚበላ ዘንዶ ተወጋ ስትል አሜን አልኩኝ። በጣም ከመሰልቸት የተነሳ ማለት ነው። የእኔ በቃ በመቶ ምናምን ሺህ ብር የሚቆጠር ብር ያልቋል። እሱ እንዲህ ብር እየሰራ ቤታችን አመር ነው አመድ ማለት ይቻላል። ምንም ነገር ከዛ፣ አሜን ብዬ ሳምንት ሳይሞላው ድንጋ ቲቪ ነበረች፣ ና ቲቪ ገዛነ። ተባረክ ንግታ ነበር ይቺ አስራ አራት እንቺ ድንጋ ቲቪ ማለት ነው ዲጋ ነበረች። ከዛ በቃ እኔም ጌታን ተቀበልኩ። የሚበላው ዘንዶ ተወጋ የተባለ በረከት በበረከት ሆነ ቤታችን ለዛ ራሱ ወተዛታ አንከራይም። በጣም ቅስሟ የተሰበረች ነች፣ ግን ይሰራል እሱ ይሰራል። ምንም ምንም የለም። እዛ የሚበላው ዘንዶ ተወጋ የተባለው ዘንዶ ነኝ ብሎ ጮሆ ለቀቀ። ከዛ ይሄ እንድመሰክር ነው የመጣሁት። የእግዚአብሔር ሰው በጣም እንወድሃለን። አሁን ያንተን ቲቪ ወይ ሞገስ ያለበት ሰው ያንን ሰው ክፈችልኝ ይላል። አንተን ነው የሚያየው ሲጀመር። በፊት ዝግዩ የሚለው እንዲ፣ በፊት አይወድህም ሲጀመር፣ አታሳይ ነው የሚለው። እኔ ደግሞ ሌላ ቦታ መዝሙር ስለሆነ እዚህ በጣም ቃል ይወጣል። አሚን እያልኩ አሚን እያልኩ ቢዘገይም፣ በቃ አሚን ያልኩት ሁሉም ነገር ተፈጽሟል። እኔ ቤት ላይ ድንጊያው ቲቪስ ድንጋው ቲቪ ተጣ። ሳምንት የእናንተን በረከት የሚበላ ዘንዶ ተወጋስት ብድግ ብዬ አሜን አልኩኝ። ሳምንት ሳይሞላ 10 ሺህ ብር ይዞ መጣና በቃ 10 ሺህ ብር አለኝ አለኝ አለን ጨማምረን፣ ያንካ መጣህ ብዬ ቲቪ ቀየርን። ከዛ ወደ ለልጃችን ወተት እንኳን የግል ትምህርት ቤት የሚያስተምርልኝ ድርጅት አሁን ከየት ነው የማገኘው እያልኩ፣ አሁን ልጃችን የግል ትምህርት ቤት ትማራለች። እኛም ቸርች እንሄዳለን። እግዚአብሔር ይመስገን። ዛሬ ለመመስከር ከሰኞ አርብ የመጣን ነው። በቃ አለን እዚህ ይሁን አለ ሆነ። ክብር ለኢየሱስ ይሁን። እንኳን ጌታ ረዳችሁ፣ ተባረኩ። ስሜ ነፃነት ትባላለሁ። የመጣሁት ከሽሮ ሜዳ ነው። እና እግዚአብሔር በዚህ ቤት ለእኔ ያደረገልኝ አርብ ዕለት ነው። ማለት መምጣት ከጀመርኩኝ አምስት ወር ሆኖኛል። እና አርብ ዕለት እዛ ጋር ተቀምጬ ነበረ ማየት የምትፈሩትን ፊት መግባት የምትፈሩበትን ቤት በድፍረት ትገባላችሁ እያልክ ነበር እና በጣም እምባዬ መጣና አለቀስኩኝ። ከዛ እዳ ነበረብኝ ማሽን ልገዛ ተበድሬ ማለት ነው የጥልፍ ማሽን እና ያን ሰው በጣም ነው የምፈራው ማለት ዓመት ሆኖኛል ሳልከፍል እሱን ብር እና አሜን አሜን እያልኩ እምባዬ በቃ ዝም ብሎ ነው የሚወርደው። ከዛ አንድ ሺህ ብር ዘርቼ ሄድኩኝ ማለት ወደ ቤት ሲሄድ ሀያ ሺህ ብር ነው አካውንቴ ላይ ገባልኝ እና አላውቅም፣ ብዙ ነገር ይሆናል እና አስር ሺህ ነበር አካውንቲ ላይ፣ ሀያ ሺውን ጨምሬ ሰላሳ ሺህ ብር ሰጠሁት ለሱ ማለት ነው። እና ማሽኔን ወስዶብኛል፣ ብሬን ካልመለሽ አልሰጥሽም አለኝ። እና አልሰረማው ላይ ቁጭ ብዬ ነው ያለሁት። እና በቃ በጣም ግራ ሲገባኝ ሄጄ እየቀረውን በጊዜው መልስ ማሽኔን ስጠኝ ያልኩት አልሰጥሽም፣ ጌታን ቀጥታ አልሰጥሽም ነው ያለኝ እና ምንም አላልኩትም። ሰኞ ዕለት ብሩን ሰጠሁት። ማክሰኞ ዕለት ሽሮ ሜዳ በቃ ዝም ብዬ ወጣሁ። ወጥቼ ምንም አልሰራሁም። ተመለስኩኝ። ወደ ቤቴ ስመለስ ወደኩ ግቢ ውስጥ ማለት ነው እና ላሳዬ ግሪኝ ይሄ ጉልበቴ ተጣመመ ወድቄ ማለት ነው ተጣመመ እንዲ ከዛ መልካም ውጣት ሄጄ ነበር። ና መልካም ውጣት ከመሄዴ በፊት ውሃ ላይ ዘይት አስደርጌ ነበር እዚህ። ከዛ በቃ ልክ ሰወርቅ የታየኝ የዘላለም አምላክ እግዚአብሔር ሆይ እንዳታዋርደኝ ነው ያልኩት። በቃ ቀጥታ ምንም አላልኩም፣ እንዳታዋርደኝ። ከዛ መነሳት አቅቶኛል። ግቢ ውስጥ ማንም የለም እና ከጎር አንድ አለች ነጭ ስጮ መታነሳችኝ ና ነዚ ድሮ አለችኝ አለው እኔ ምንም አልሆንኩም፣ አልኳት። ከዛ ተሸክሞ አስገባችኝ ና እዩ በእናት ያንን ዘይት በውሀ ያለውን አምጠሽ እግረኝ ቀብኝ፣ አልኳት። ቀባችኝ። እግዚአብሔር ነው ምን አምስት ደቃ አልፈጀብኝም ለመራመድ። አምስት ደቃ አምስት ደቃ አምስት ደቃ አልፈጀብኝም። ተነሳው ተራ ውሃ አልነበረም። ውሃ በአምስት ሌትር ጀሪካን ተሸክም ያስገቡ ወደ ቤት ምንም ሳሉን እና እግዚአብሔርን አመስግኑልኝ። ባርከኝ፣ እከፍላለሁ። የቀረውንም እከፍላለሁ። ባርከኝ፣ አንተ ብቻ ባርከኝ። በጌታ በኢየሱስ ክርስቶስ ይሄ ማሽን በአንድ ሳምንት ውስጥ እጅሽ ይግባ። አሜን። እግዚአብሔር ተአምራት ያድርግልሽ።